ባለፈው አርብ የእስራኤልና ኢራን ጦርነት የተጀመረው እስራኤል የኢራንን የኒኩሌርና ወታደራዊ ተቋማትን ማጥቃቷን ተከትሎ ሲሆን ኢራንም በሰው አልባ አውሮፕላንና ባለስቲክ ሚሳይሎች ምላሽ እየሰጠች ነው። ጦርነቱ ግን በሁለቱ ሀገራት ፍልሚያ ብቻ የሚገደብ አይመስልም። አሜሪካ ወደ ጦርነቱ የመግባት አዝማሚያ ላይ እንዳለች የሚያመላክቱ ነገሮች እየተስተዋሉ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ዘመቻ ከፈት የሚለውን ዕቅድ እንደደገፉት ከነጩ ቤተ መንግሥት እየወጡ ያሉ መረጃዎች ያመለክታሉ። ሆኖም ግን የመጨረሻ ውሳኔ ላይ አልተደረሰም ተብሏል። ዩናይትድ ስቴትስ በቴህራኑ ዘመቻዋ ቅድሚያ ትሰጠዋለች ተብሎ የሚጠበቀውም በምድር ውስጥ የሚገኘው የፎርዶ ዩራኒየም ማበልጸጊያ ስፍራ ነው። እስራኤል ቁልፍ የተባሉ የኢራን ጄኔራሎችንና የኒውክለር ሳይንቲስቶችን ብትገድልም እንዳሰበችው የፎርዶን የኢራን የኒኩሌር ማበልጸጊያ ግን ማውደም አልቻለችም። ፎርዶ ኢራን ካሏት ሁለት ቁልፍ ዩራኒየም ማበልጸጊያ ተቋማት አንዱ ሲሆን ከመዲናዋ ትሄራን በ200 ኪሎ ሜትር ርቀት ላይ የሚገኝ ነው። ከምድር ውስጥ ያለውን ይህን ስፍራ ለመምታት አቅሟ አላት የምትባለው አሜሪካ ስትሆን የጦር ጀቶቿንና መርከቦቿን ዝግጁ ማድረጓና መሪዋ ትራምፕም የሰሞኑን የቡድን ሰባት ጉባኤ አቋርጠው ወደ አገራቸው መመለሳቸው እስራኤልን ለማገዝ ማድረግ ያለባቸውን የቤት ሥራ ለመሥራት መሆኑ ይታመናል። በነጩ ቤተ መንግሥት በኢራን የሥርዓት ለውጥ ይኖራል ወይ ተብለው የተጠየቁት የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ያ አይቀሬ ስለመሆኑም ጠቁመዋል። ተገቢ የሆነ የትኛውም ነገር ይኖራል። በእርግጠኝነት ያ አይቀሬ ነው። ይህ በሐሳብ ደረጃ ቢኖርም ውሳኔ ላይ ግን አልተደረሰም። ጦርነቱ ነገሮችን የሚቀይር ነው። ኢራን ፕሬዝዳንት ቢኖራትም ሁሉንም ነገር ከላይ ሆነው የሚዘውሩት መንፈሳዊ መሪው ናቸው። ኢራናውያን እጅ ስጡ ለሚለው የትራምፕ ጥሪ አጽፋዊ ምላሽ የሰጡት መንፈሳዊ መሪው አያቶላህ አሊ ሃሚኒ ይህ በፍጹም አይሆንም ሲሉ ተደምጠዋል። የኢራን መንግስት የተደቀነበትን ጦርነት በጽናት ይመክታል። እጃችን ስጡ የሚለው ጥሪ በፍጹም ተቀባይነት የለውም። ይህንን እያሉ ያሉት የኢራንን ህዝብ ታሪክ የማያውቁ ናቸው። አሜሪካ በዚህ ጦርነት ውስጥ ከገባች ደግሞ ሊመለስ የማይችል ውድመት ይደርሳል። ኢራን ወደ እስራኤል ያስወነጨፈቻቸው አራት መቶ ገደማ ሚሳይሎች ቢሆኑም የሞቱት ግን 24 ሰዎች፣ እነሱም ሲቪሎች እንጂ ባለሥልጣናት ወታደሮች፣ አሊያም የፖሊስ አባላት አይደሉም። እስራኤል በቴህራን የሚገኘውን የኢራንን የአገር ውስጥ ደህንነት ዋና መሥሪያ ቤት ማውደሟን አስታውቃለች። ኢራን ተጨማሪ ሚሳይሎችን ወደ እስራኤል ብታስወነጭፍም ስላደረሱት ጉዳት ግን የተባለ ነገር የለም ብለዋል ኤፍፒ በዘገባው።